ሰላም ጤና ይስጥልን። እንደምናላችሁ የተወደዳችሁና የተከብራችሁ የአፋር ቴሌቪዥን ተከታታዮቻችን፣ ይህ የአማርኛ ዜና ሰዓታችን ላይ ነን። አበይት ነጥቦችን እነሆ። የኤሌክትሮኒክስ ክፍያ አገልግሎት ለማዘመንና ተደራሽ ለማድረግ ያለመ የውይይት መድረክ ከሚመለከታቸው ባለድርሻ አካላት ጋር ተካሄደ። በአስረኛው የከተሞች ፎረም ከ150 በላይ ከተሞችና ከአስር በላይ የንግድ ድርጅቶችን ጨምሮ የጎረቤት ሀገራት ከተሞች እንደሚሳተፉ ተገለጸ። የሚሉት አበይት ጉዳዮች አጭና የተወደዳችሁ ዜናዎችን እየመራው አሚር መሀመድ አብራችሁ ቆይታ አደርጋለሁ። አብራችሁንኑ በቅድሚያም በአፋር ክልል የኤሌክትሮኒክስ ክፍያ አገልግሎትን ስርዓትን ለማዘመንና ተደራሽ ለማድረግ ያለመ የባለድርሻ አካሎች የውይይት መድረክ በሰመራ ከተማ ተካሂዷል። መድረኩን ያዘጋጁት የአፋር ክልል ፋይናንስ ቢሮና ከኢትዮጵያ ንግድ ባንክ ሰመራ ዲስትሪክት ጋር በጋራ በመዘጋጀት ነው። ካሚል መሐመድ ተከታዩ የኤሌክትሮኒክ ክፍያ ስርዓት ለማሻሻል ብሎም ተደራሽ ለማድረግ ከሚመለከታቸው ባለድርሻ አካላት ጋር የግንዛቤ ማስጨበጫ መድረክ በሰመራ ከተማ ተካሄደ። መድረኩን ያዘጋጁት የአፋር ክልል ፋይናንስ ቢሮ ከኢትዮጵያ ንግድ ባንክ ሰመራ ዲስትሪክት ጋር በጋራ በመሆን ነው። መድረኩም በንግግር የከፈቱት የክልሉ ፋይናንስ ቢሮ ምክትል ኃላፊ የሆኑት አቶ መሐመድ አፍኬ እንደገለጹት በክልላችን የመንግስት ሴክተር መስሪያ ቤቶች የክፍያ ስርዓታቸውን ለማሻሻል እና ሁለንተናዊ የክፍያ ለውጥ እንዲኖር በቂ ግንዛቤ ይሰጣል ብለዋል። በክልሉ ውስጥ የሚሰሩ የመንግስት መስሪያ ቤቶች ለሰራተኞቹ በሚከፍሉት ክፍያዎች መዘግየት እና ተያያዥ ችግሮች ለእንግልት እንዳይደረጉ ደንበኞቹ በኤሌክትሮኒክ የክፍያ ስርዓት ፈጣን እና ቀልጣፋ የሆነ አገልግሎት እንዲያገኙ ያስችላል ሲሉ አቶ መሐመድ አፍኪኤ አክለው ገልጸዋል። ዶላት አብዒንታኬ ማሊገርሲቲ የመንግስት የአሰራር ስርዓት ግልጽና ፍትሐዊነቱ የተጠበቀ እንዲሆን የክፍያ ስርዓት ከፍተኛ ሚና ይጫወታል። ወቅቱ የቴክኖሎጂ እንደመሆኑ በዲጂታል ስርዓት የሚደረጉ ክፍያዎች ጊዜንና ገንዘብን ይቆጥባል። የክልሉ ፋይናንስ ቢሮም በአስፈጻሚ አካላት የጸደቀውን አዋጅ ለውይይት አቅርበዋል። የኢትዮጵያ ንግድ ባንክ ሰመራ ዲስትሪክት ዳይሬክተር የሆኑት አቶ ሰሚር አማረ በበኩላቸው የኢትዮጵያ ንግድ ባንክ ዲጂታል ኢትዮጵያን እውን ለማድረግ የበኩሉን ድርሻ እየተወጣ መሆኑን ገልጸው ባንኩ በአፋር ክልል የመንግስት መስሪያ ቤት ክፍያዎችን በኤሌክትሮኒክ መንገድ በመክፈል አመቺ የክፍያ ስርዓት እንዲኖር እየሰራ መሆኑን ተናግረዋል። ለወደፊት ሊያጋጥም የሚችለውን ተግዳሮቶች ታሳቢ በማድረግ የኔትወርክ አገልግሎት እጥረት ያለበት አካባቢዎች ላይ በምን መልኩ መስራት እንደሚቻል ከኢትዮ ቴሌኮም ጋር እንደሚመክሩ አቶ ሰሚር አብራርተዋል። እንደ ሀገራችን የተጀመረ የመንግስት ክፍያ ስርዓቶችን በዲጂታል ወይም በኤሌክትሮኒክስ ዘዴዎች ከማድረግ አንጻር ያው የተሰሩ ብዙ ስራዎች ነበሩ። ሙሉ ለሙሉ የፌዴራል የመንግስት ተቋማት በሙሉ ሙሉ ለሙሉ የኤሌክትሮኒክስ ክፍያዎች ውስጥ ገብተዋል። ይሄ ማለት የኢንተርኔት ባንኪንግ አክሰስ ክሬት ተደርጎላቸው ሙሉ ክፍያዎቻችንን እስከ ዛሬ ባንክ ይመጡና ባንክ ሲፈጽሙ የነበረውን ነገር በሙሉ ቀርቶ አሁን ላይ ያው ራሳቸው ቢሮቸው ላይ ቁጭ ብለው የባንክን ስራ ራሳቸው ቢሮቸው ላይ እየፈጸሙ ነው ያሉትና ባለፈው ደግሞ ከሁለት ወር በፊት የገንዘብ ሚኒስቴር ያወጣው አንድ ዳይሬክቲቭ አለ። ያ ደግሞ ምንድን ከፌዴራል ተቋማት በተጨማሪ የክልል ተቋማትና ወረዳ፣ ዞን ላይ ያሉ የመንግስት ተቋማት በሙሉ ክፍያዎችን ወደ ኤሌክትሮኒክስ ክፍያ ማዘዋወር የሚል አዲስ ዳይሬክቲቭ እና መመሪያ ወጥቶ እሱ ኢምፕሊመንቴሽን ላይ ነው ያለው። አይ ቲንክ የእኛም ልጆች በተለይ ቴክኒካል ስለሆነው ነገር ሞር በደንብ ክላሪፋይ እያደረጋሉ። ስራ ውስጥ እንዴት ይሰራል፣ በማን ይሰራል ማን ምን ይጠበቅበታል የሚሉትና መሰል ነገሮችን የኛ የቴክኒካል ክፍሎቹ በደንብ እዚህ ክላሪፋይ ያደርጋሉ። በመድረኩ ላይ የተገኙት ባለድርሻ አካላት በክፍያ ስርዓቱ ላይ የነበረውን ተግዳሮቶች በማንሳት በአሁኑ ወቅት ወደ ስራ ይገባል የተባለውን የኤሌክትሮኒክ ክፍያ ስርዓት ችግሮችን የሚቀርፍ መሆኑን አንስተዋል። መታኬም ፋዲንታ ያማ እደንታ የኤሌክትሮኒክ የክፍያ ስርዓት በተመለከተ ሰፊ ውይይት አድርገናል። እንዴት የክፍያ ስርዓት መፈፀም ይቻላል በሚለው በተግባር አብራርተውልናል። በአጠቃላይ መድረኩ ስለ ክፍያ ስርዓቱ ብዙ የተማርንበት ነበር። ሁሉም የክፍያ ስርዓት በተባለው ጊዜ ተፈፃሚ ይሆናል ብለን እናስባለን። እኛም እንደማንኛውም የክልሉ መስሪያ ቤት የዲጂታል ክፍያን ተፈፃሚ ለማድረግ ዝግጁ ነን። ዲጂታል ኢትዮጵያ ለመፍጠር አገራችን በጣም እየሰራችበት ያለው ዘርፍ ነው። እዚህ ዘርፍ ረገድ ደግሞ በመንግስት መስሪያ ቤቶች በፌዴራል መንግስት መስሪያ ቤቶች እንዳለ በዲጂታል የማንኛውም የመንግስት ክፍያ በዲጂታል እንድፈጸም ሙሉ በሙሉ በዲጂታል ስርዓት ውስጥ ገብተዋል ማለት ነው። የዲጂታል ስርዓቱም ደግሞ ውጤታማ መሆኑን ተገንዝበናል። ክልላዊ ለማድረግም በፋይናንስ ቢሮና በኢትዮጵያ ንግድ ባንክ የሰመራ ዲስትሪክት አዘጋጅነት ይሄ መድረክ ሊፈጠር ችሏል። ከዚህ መድረክ የምንጠብቀው ተጠብቀው የዲጂታል ኢትዮጵያን እውን ለማድረግ በጣም ሚና እንዳለውና የጊዜም የፋይናንስ ደህንነትም ማስጠበቅ የሚችል መድረክ ነው ብዬ ነው እኔ ማስበው። አሰብ ለኢትዮጵያ ሉዓላዊ ግዛት መሆኑን ስለምናምን የባህር በር ለማግኘት የሚደረገውን ጥረት እንደግፋለን ሲሉ የአፋር ዴሞክራሲያዊ አንድነት ግንባር አርዱፍ ምክትል ሊቀመንበር የሆኑት አቶ መሀመድ አወለ ወግሪስ አስታወቁ። አብዱ መሀመድ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተኮች ምክር ቤት አባላት ለቀረበላቸው ጥያቄ በሰጡት ምላሽና ማብራሪያ ኢትዮጵያ የባህር በር ባለቤት መሆን እንዳለበት መረጃዎች በመጠቀስ አጽንዖት ሰጥቶ መናገራቸው ይታወቃል። በመሆኑም የኢትዮጵያ የባህር በር ባለቤትነት እውን ለማድረግ ሰላማዊና ዲፕሎማሲያዊ ጥረቶች የተደረጉ መሆኑን ተናግረው ጉዳዩ ምላሽ እንደሚያገኝ አረጋግጧል። ከዚህ ጉዳይ ላይም ከኢዜአ ጋር ቆይታ ያደረጉት የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር ምክትል ሊቀመንበር አቶ መሐመድ አወል ወገሮች ኢትዮጵያ የባህር በር የነበራትና የአሰብ ወለ ባለቤት የነበረች ሀገር ናት ይላሉ። የቀደመ ታሪክን ጠቅሰው የሚናገሩት አቶ መሐመድ የአሳብ ራስ ገዢ አስተዳደር ስመሰረት የአፋር ህዝብን ጥያቄ በመለስነት አሰብን በመቀመጫነት እየሰየመ እንደነበር አስታውሰዋል። ከዚህ በኋላ በተደረጉ የስርዓት ለውጥ ሽግግር መንግስት ግልጽነት በጎደለው አካሄድ ኤርትሪያ በሪፈረንደም እንድትነጠል ሲደረግ የጉዳዩ ባለቤት የሆነው የአፋር ህዝብ እንደ ባይተዋር ተቆጥረዋል ብለዋል። ያነ በቻርተሩ መሰረት እንደ አፋር ለማባት የሚቆጠሩት ሱልጣን አሊ ሚራ ሐንፈሬ ውሳኔውን በጽኑ ተቃውሞ እንደነበር አስታውሰዋል። በዚህ ወቅትም የኢትዮጵያ መንግስት የባህር በር ባለቤትነትን አገራዊ አጀንዳ ማድረጉ ትክክለኛ ውሳኔ መሆኑን ጠቅሰው ኢትዮጵያ የግዴ ባህር በር ያስፈልጋታል ብለዋል። በተለይም አሳብን ማጣት የኢትዮጵያን ህዝብ ለትልቅ ጉዳት ያደረገ መሆኑን አስታውሰው አርዱፍ አሳብ የኢትዮጵያ ሉዓላዊ ግዛት ስለሆነ መመለስ እንዳለበት እያምናሉ ያሉት አሰብን ማስመለስ አለባት። አሰብ የኢትዮጵያ ሉዓላዊ ግዛት ነው፣ የቆየም ነው፣ ታሪካዊም ነው፣ የኛ ነው። 1983 አዲስ አበባ ላይ የተደረገው የጊዜያዊ መንግስት ኮንፈረንስ ላይ ቻርተሩ ስብሰባ ላይ ኤርትራ መገንጠል አለባት ብሎ ክልሉ የመንግስት ጊዜያዊ መንግስቱ በዛን ሰዓት ሲወስን የአፋር ህዝብ ተቃውሞታል። ኤርትራ መጀመሪያ ራሷን ችላለች፣ አይደለች? ሁለተኛ ሬፈረንደም ይገባታል ከተባለ የአፋር ህዝብ ደግሞ ይጠየቅ። ወደ ኤርትራ ይሆናል፣ ወደ ኢትዮጵያ ይሆናል፣ ይጠየቅ ብሎ ያስታውሱ። ያንን ነበር። ግን ለአፋር ህዝብ ዕድል አልተሰጠም። ኤርትራ ደግሞ ከቦንድ ውስጥ ተደረገ። ይህንን እኛ የምንመለከተው የአሰብ ራስ ገዝን ማጣት ኢትዮጵያም ትልቅ ጉዳት ነው። አርዱፍ በወቅቱ አሰብን ማጣት አደገኛ ውሳኔ መሆኑን በማመን ከሻዕብያና ከኢህአዴግ ጋር ግጭት ውስጥ ገብቶ እንደነበር አስታውሰዋል። የባህር በር በማግኘትና የአሰብን የማስመለስ ጉዳይ የአፋር ህዝብና በክልሉ የሚንቀሳቀሱ የፖለቲካ ኃይሎች የጋራ አቋም ጭምር መሆኑንም አቶ መሐመድ ገልጸዋል። እኔ የአርዱፍ ምክትል ሊቀመንበር ነኝ። የአፋር ፖለቲካ ፓርቲዎች ደግሞ ጋራ ምክር ቤቱ ምክትል ሰብሳቢ ነኝ። ስለዚህ የጋራ አቋማችን አሰብ የእኛ ናት፣ መመለስ አለባት። በዚህም በዛም ተባለ ዞሮ ዞሮ መመለሱ እንደማይቀር እርግጠኞች ነን። ምክንያታችን የተከበሩ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ህልውናችን ጉዳይ ነው ብለው አረጋግጠውልናል። እኛም በጣም ትልቅ ተስፋ ነው የምንጠብቀው። በተለይ የአፋር ህዝብ ለዚህ ጉዳይ ያለው ፍላጎት ከፍተኛ ነው። ተነሳሽነቱም ሰፊ ነው። አብዛኛው የአፋር ህዝብ በግድ የሄደ መሬታችን መመለስ አለበት። ታሪክንም ሆነ ሌሎች ማስረጃዎችን ብንጠቅስ አሰብ የኢትዮጵያ ነው የሚሉት አቶ መሐመድ አሰብ ወደ ቀድሞ ግዛቷ እንድመለስ የሚጠበቅብንን እንወጣለን ብለዋል። እንደ አቶ መሐመድ ገለጻ በአሰብ አካባቢ የሚገኙ አፋሮች በከፍተኛ ጫናና እንግልት ውስጥ የሚገኙ መሆናቸውን፣ የአሰብ መመለስ ለአፋር ሕዝብና በአጠቃላይ ለኢትዮጵያ ሕዝብ ትልቅ ትርጉም አለው ነው ያሉትም እዚህ አሰብ በታሪክ የኢትዮጵያ ነው የአፋር ሕዝብም የተለያየ አቋም የለውም። በዚህ ጉዳይ ላይ አሰብ አካላችን ነው፣ መመለስ አለበት። እዛ ያሉትም ደግሞ የተቀሩ አፋሮች እዛ ያሉት ቂኦም ቦሪ መከብል አፋሮች በጣም ጥቂቶች አሉ። በአብዛኛዎቹ ትተወታል። ጥቂቶቹ ያሉ ደግሞ በባርነት ነው ያሉት። በቃ በጣም በከፍተኛ እንግልት፣ ባህር ላይ አሳ ማጥመድ አይችሉም መርከቦቻቸውን አንቀሳቅሰው ከዳር ከተሞች እቃ መግዛት አይችሉም። ሁሉም በወታደር የጠበቀ ነው። በአፋር ክልል በተለያዩ ወረዳዎች ሰሞኑን የህወሓት ታጣቂዎች ቡድን በመጋሌ ወረዳ የተለያዩ ቀበሌዎች ላይ የከፈቱትን ጥቃት ወረራ የሚያወግዝ የተቃውሞ ሰልፍ አካሄዱ። በእነዚህ ወረዳዎች ውስጥ እዋ አውራ ያለውና በራህሌ ወረዳዎች የሚጠቀሱ ሲሆን በተመሳሳይም በትላንትናው ዕለት በአባላ በቢዱና ኢረብቲን ጨምሮ በተለያዩ ወረዳዎች የተቃውሞ ሰልፎች ተካሂደዋል። እነዚህ ሰላማዊ ሰልፎች ላይ የወረዳዎቹ አመራሮች የወጣቶችና ና ሴቶች አደረጃጀቶችን ጨምሮ የተለያዩ የህብረተሰብ ክፍሎችም ተገኝተዋል። በሰልፉ ላይም የህወሓት ታጣቂ ቡድን የሻእቢያ ተላላኪ በመጋሌ ወረዳ የፈጸመውን ጥቃትና የሀይል ወረራ የሚያወግዙ የተለያዩ መልዕክቶችን በተሳታፊዎች ተላልፈዋል። ከተላለፉት መልእክቶች ውስጥ ባዳና ባንዳን ምንም ቢተባበሩ ከጉዟችን አያደናቅፉንም፣ አሸባሪ ቡድን በህዝባችን ላይ የሚፈጽመውን ጥቃት አንታግስም፣ እንዲሁም ሌሎችም ይገኙበታል። ከህዳር ስድስት እስከ ህዳር አስር በሚካሄደው አስረኛው የኢትዮጵያ የከተሞች ፎረም ላይ ከአንድ መቶ ሃምሳ በላይ ከተሞችና ከአስር በላይ የንግድ ድርጅቶች እንዲሁም የጎረቤት ሀገራት ከተሞች እንደሚሳተፉ የከተማ ልማትና ኮንስትራክሽን ሚኒስትሩ ገለጸ። መሐመድ አሊ አስረኛው የከተሞች ፎረም ከህዳር 6 ቀን እስከ 10 2018 ዓም ድረስ በአፋር ክልል ሰመራ ሎጊያ ከተማ ይከበራል። የበዓሉን አከባበር አስመልክተው የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ጋዜጣዊ መግለጫ ሰጥተዋል። ሚኒስትሯ በሰጡት መግለጫ አስረኛው የከተሞች ፎረም ከ150 በላይ ከተሞችና ከጎረቤት ሀገራት የሚመጡ እህት ከተሞች እንደሚሳተፉበትም ተናግረዋል። ፎረሙም የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ሀሳብ የሚከበር መሆኑን ገልጸው መንግስት ከተሞችን ለማዘመን እያከናወናቸው ያሉ ተግባራት ተነስተው ምክክርና የልምድ ልውውጥም እንደሚካሄድባቸው አብራርተዋል። ህዳር 6 2018 አመት እስከ አስር ህዳር ለአምስት ቀናት የሚቆየው የኢትዮጵያ ከተሞች ፎረም በአፋር ብሔራዊ ክልላዊ መንግስት በሰመራ ሎጊያ ከተማ ይካሄዳል። እንግዲህ በዚህ ሁነት ላይ የሚሳተፉ ከ150 በላይ የሚሆኑ የኢትዮጵያ ከተሞችና ከጎረቤት ሀገራትም የሚመጡ የውጭ ሀገር የህትማማች ከተሞችም ይሳተፋሉ። ከ10 በላይ ደግሞ የሚሆኑ የንግድ ድርጅቶች የትምህርት ተቋማት እና ሌሎች የፋይናንስ ተቋማትም እንዲሁ ይሳተፋሉ። የከተሞች መለወጥ የሀገር እድገት ማሳያ መሆኑን የገለጹት ሚኒስትሯ አሁን ላይ በርካታ ከተሞች መነቃቃት ላይ መሆናቸውን ተናግረዋል። ከተሞች የሁሉም እድገቶችና እና ብልጽግና ማሳያ መሆናቸውን አንስተው ከተሞች የብልጽግና ማሳያ ለማድረግ የተያዘው ግብ ስኬታማ የሆነ መምጣቱን ገልጸዋል። የከተሞች መሰረተ ልማት ለማሟላት በርካታ ስራዎች እየተከናወኑ መሆኑን ጠቁመው ለዚህም የኮሪደር ልማት ለአብነት ይጠቀሳል። ከተሞች እንግዲህ የሁላችንም መዳረሻ፣ የእድገቶቻችን ሁሉ ማሳያ፣ የብልጽግና ማሳያ ብሎ ፓርቲያችን በከፍተኛ ደረጃ ሲሰራበት እንደነበረ እናውቃለን። የብልጽግና ማሳያም እናደርጋቸዋለን ተብሎ ከተያዘው ሞቶም እቅድም ፖሊሲም አኳያ ዛሬ ላይ ከተሞቻችን በከፍተኛ ደረጃ በመነቃቃት ሂደት ውስጥ መሆናቸውን ማየት ይቻላል የኮሪደር ልማት ስራዎች ከሰባ ሶስት በላይ በሆኑ ከተሞች እየተከናወነ መሆኑን ጠቅሰው መንግስት ከተሞችን ለነዋሪዎች ምቹና ተጨማሪ ገቢ ማስገኘት የሚያስችሉ እንዲሆኑ እየሰራ ይገኛል ብለዋል በፎረሙም ከተሞች ከአስር ዓመት የልማት እቅድ አኳያ እያከናወኑ ያሉት ተግባራት ተነስቶ ውይይት እንደሚካሄድባቸውም ጠቁመዋል ከተሞቻችንን መነቃቃት ካየን የኮሪደር ልማቱን ብቻ እንደ አብነት አንስተ ማየት እንችላለን። እጅግ አይን ገላጭ የሆነ ተግባር ነው፣ በክቡር ጠቅላይ ሚኒስትራችን ኢኒሽቲቭ የተጀመረ ። ዛሬ ከ73 የኢትዮጵያ ከተሞች በላይ መጠኑ ቢለያይም በከፍተኛ ደረጃ የኮሪደር ስራቸውን እያፋጠኑ ይገኛሉ። ይሄ ማለት እንግዲህ ከተሞች የራሳቸውን ገቢ መልሰው በማመንጸት ሂደት የከተማ ነዋሪውን የመሰረተ ልማት ጥያቄም እንዲሁም የልማት ጥያቄ ከመመለስ አኳያ ትልቅ አስተዋጽኦ ማበርከት የሚችል ነው። ይሄ ለከተማው ገቢ ብቻ ሳይሆን ለከተማ ነዋሪውም ጭምር ተጨማሪ ገቢ የሚያገኝበትና ላይቭሊሁድን ትራንስፎርም የሚደረግበትን መንገድ ማየት እንችላለን። ሀያኛው የኢትዮጵያ ብሔሮችና ብሔረሰቦች ህዝቦች ቀን በታላላቅ ሀገራዊ ሁነቶች ታጅቦ ይከበራል ሲሉ የፌዴሬ ፌዴሬሽን ምክር ቤት አፈ ጉባኤ አቶ ገኘው ተሻገርት ገለጹ። መሀመድ አሊ ተጨማሪ ያለው በፌዴሬሽን ምክር ቤት አስተባባሪነትና በማዕከላዊ የኢትዮጵያ ክልል አስተናጋጅነት ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ የሚከበረው ሀያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል መሪ ሀሳብ የትንተና መድረክ በአዲስ አበባ ከተማ ተካሂዷል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በዚህ ወቅት እንደተናገሩት በዓሉ የብሔር ብሔረሰቦችና ህዝቦች እርስ በእርስ እንዲተዋወቁ፣ መሠረተ ልማትና ኢንቨስትመንትም እንዲነቃቃ የጎላ አስተዋጽኦ ያበረክታል ሲሉ ገልጸዋል። የሀገረ መንግስት ግንባታው ስኬታማ እንዲሆን የሚያስችሉ ስራዎች በመንግስት በኩል በትኩረት እየተከናወኑ መሆናቸውን ገልጸው ባለፉት የለውጥ ዓመታት የብሔር ብሔረሰቦችና ህዝቦች ቀን ኅብረ ብሔራዊ አንድነት እንዲያጠናክርና እውነተኛ የፌዴራሊዝም ስርዓት እንዲገነባ ጉልህ ሚና እያበረከተ መሆኑን ጠቁመ። ባለፉት ሰባት የለውጥ ዓመታት ይህም በዓል ስናከብር በህዝቦች መካከል መቀራረብ እንዲፈጠር፣ እውነተኛ የፌዴራል ስርዓት እንዲገነባ፣ እውነተኛ ህብረ ብሔራዊ አንድነት እንዲረጋገጥ ብሔራዊነት ትርክት የበላይነት እንዲኖረው ለማድረግ ሰጥቷል የብሔራዊነት ትርክት ማለት ኢትዮጵያን ብሔር ብሔረሰቦች ና ህዝቦች ዲና እያደረገ ሳይሆን መኖራቸውን እና እኩልነታቸውን እያረጋገጠ ግን ደግሞ በተጨባጭ አንድነታቸውን የሚያሳይ ማለት ነው በዓሉ በሚከበርበትም ወቅት የኢትዮጵያ የብልጽግና ጉዞ ተጨባጭ ውጤት እያስመዘገበበት ስለመሆኑ እንደሚታይ ተናግረዋል በዓሉን ስኬታማ ለማድረግን በርካታ ዝግጅቶች እየተከናወኑ መሆኑን ጠቁመው ህብረ ብሔራዊነትን ይበልጥ በሚያጠናክርና አብሮነትን በሚያጸና መልኩ እንደሚከበርም ገልጸዋል። በብልጽግና ፍኖተ ካርታችን በ2018 ምን ላይ እንደምንደርስ፣ በ2030 ምን ላይ እንደምንደርስ፣ በ2040 የት ላይ እንደምንደርስ ምን እንደምንል ያስቀመጥነው ግብ አለ። ስለዚህ የብልጻግና ጉዟችን ተጨባጭ ውጤት እያስመዘገብና ብርሃን እያየን ያለንበት ወቅት መሆኑን ዲክሌር የምናደርግበት ነው የሚለውን ነገር በደንብ ማየት በጣም አስፈላጊ። በሚኒስትር ማዕረግ የመንግስት ኮሚኒኬሽን አገልግሎት ኃላፊ እናት አለም መለስ በበኩላቸው በዓሉ ትልቅ የሀሳብ ገበያ እና የአንድነት ማስጨኛ መሆኑን ገልጸዋል። ለበዓሉ የተመረጠው መሪ ሀሳብም ኢትዮጵያ ያለችበትን ወቅታዊ ሁኔታ የሚገልጽ መሆኑን ጠቁመው የመገናኛ ብዙሃን ዘጋቢዎችም ኢትዮጵያ በተግባር እያሳካቻቸው ያሉ ድሎችን ማጉላት ላይ ይበልጥ ማተኮር እንዳለባቸውም ጠቁመዋል። በድምቀት ተከበረ ከሚለው ወጥተን ፈጣኗ ሯጫ ለትውልዱ የምታስበው ስለ ትውልድ የምትጠነቀቀው ኢትዮጵያ አዲስ እርምጃ፣ አዲስ ሩጫ ጀምራለች የሚለውን አዋጅ በዚህ ትልቅ የኢኮኖሚ የፖለቲካ ካፒታል ባለው መድረክ ላይ ሀሳቧን የምትሸጥበት ሜዳ እንደሆነ ተረድተን ነው የምንሮጠው የሚለው የሚያግባባን ሀሳብ ይመስለኛል። ከመድረኩ ተሳታፊዎች መካከል የማዕከላዊ የኢትዮጵያ ክልል ምክር ቤት አፈ ጉባኤ ፋጡማ ሰርሞሊ እንደተናገሩት የተመረጠው መሪ ሀሳብ የኢትዮጵያን ሁኔታ በተጨባጭ የሚያሳይ መሆኑን አንስተው በአገር ደረጃ የተገኙ ውጤቶችን በህብረተሰቡ ዘንድ ማስረጽ እንደሚገባ ተናግረዋል። በዓሉ በህዝቦች መካከል ያለውን ግንኙነት እንደሚያጠናክር የሚያግዝ መሆኑን የገለጹት ደግሞ የደቡብ ኢትዮጵያ ክልል ምክር ቤት አፈ ጉባኤ አለማየሁ ባውዲ ናቸው። የተመረጠው መሪ ሀሳብም ከበዓሉ ተሻጋሪ ሀሳብ የያዘ መሆኑን ገልጸው መገናኛ ብዙኃን እንደ መሪ ሀሳብ ሁሉ ከፍ ያለ የዘገባ ስራ መስራት እንዳለባቸውም አመልክተዋል። አጠቃላይ ያለውን ነገር የሀገራችንን ሁኔታ በተጨባጭ ሊያሳይ የሚችልና አሁን ሀገራችን ካለችበት ነባራዊ ሁኔታ ታሳቢ ያደረገ ወቅቱ ያወጀ እንደሆነ ጭምር መውሰድ ያስፈልጋል የሚል ነገር አለኝ። ለሀገር ተግባቦት እንዲፈጠር ስምል የጀመርነው ስራ እንድናጠናከር ኮሚሽኑ በጣም አስፍቶ የጀመረው ስራ ህዝቦች እየተግባቡ እንዲሄድ ትልቅ ለሰን እንዲወሰድ የሚያደርግ ትልቅ ስራ ነው ብዬ ነው የማስበው። የተወደዳችሁ ለሳቱ የነበሩን የአማርኛ ዜና ውጫችን እዚህን ይመስሉ ነበር። ዜናዎቹን እየመራውን የአሚር መሀመድ አብራችሁ ቆይታ ያደረግኩኝ ሰናይ ጊዜ